አዶን ኬር ነው። በቃ ለሰዎች ሼር እንዲያደርግ ምናምን እየነገርኩ ስለሆነ ሰው እንዲረዳ አልፈልግም። እዛው እራሱን ችሎ ይስራ ስራው። በቃ እኔ ያደረጋለሁ። ሮብዬሽ ኦኬ፣ ከላካችሁ ቴንኪዩ። ማን ነው ስሙ? እሺ ቴንኪዩ ናርድዬ፣ ኔ ቆንጆ ቴንኪዩ፣ ማማዬ። ለሀኒ ልክ ያለው ሪሲት ብላለች፣ ውዳዬ ጻፊያት ናሃና ስትመጣ እንትንላካል። ሮሚ አንድ ጊዜ ለገሰን ለገ እስኪ አንድ ሰው የሆነ ሰው የሚችል ሰው ካላቸው አንዳችሁ ረዱና ለገሰን፣ ማስገባሽ ረጅ ና አንድ ለገሰም ሞራላችን እንዲሆን ነው። ምን ላይ እንደደረሰ ምን ላይ ነው የምትሉን ሰዎች ፍራንክ ሞልተን ያለውን ነገር ጨርሰን አሁን ደግሞ የእነሱ የዚህ ልጅ እጣ ፈንታ እንዲደርሰው ይሄም ልጅ እነዚህም ልጆች ደግስ አለ። ምናልባት ምን ላይ ደረሳችሁ የልጁ ጉዳይ የሚያሳስባችሁ የጠየቃችሁኝ ሰዎች ይኸው ርሲት ልከውልን የገባው ፍራንክ አሳይቶን እያንዳንዱ ነገር በመረጃ እና በማስረጃ ነው። እርዳታ ስንሰራ ከኛ ውጭ ነው እኛ በራሳቸው አካውንት ነው ለእነሱ ነው የምናረገው። ይሄም የመጨረሻችን ከአቅማችን በላይ መጨረሻ እጃችሁን የምንፈልግበት ሰዓት ነው። ለገሰ እንኳን ደህና መጣህ። ሰላም ነው? ሰላም ነው። ኔትወርክ እያዘኝ ስለሆነ እንዴት ናችሁ? እግዚአብሔር ይመስገን። እስቲ ቪዲዮ አብርተ ምን ላይ እንደደረስክ ለዚህ ዝባ ሳይና ቢያንስ ለነዚህ ልጆች ምን ማድረግ እንዳለባቸው ያለውን ነገር እዛ ወደ እርዳታው ነ ምን ያህል እንደተሰበሰበልህ ያለውን ነገር በደንብ ኮንፈርም አድርጋለች። ወያ ሰላም እንዴት ናችሁ? ሰላም እኮ ሰላም። ምን ላይ ነው ያለው? ኔትዎርክ ስለሚዜ ነው። እንዴት ናችሁ? ሰላም ነኝ። ያቡዬ፣ አዎ አሁን ያለውበት ሁኔታ ሰላም ነኝ። እንዴት ናችሁ? ሰላም ናቸው። እግዚአብሔር ይመስገን። አሁን ያለሁት መጋዘን ነው ያለሁት፣ ባህር መጋዘን ነው ያለሁት። በመጀመሪያ ደረጃ ስትተባበሩኝ ያላችሁት ከዚህ ጭንቅ ያደረሳችሁኝ መላው የኢትዮጵያ ማህበረሰብ ኤርትራውያን፣ ኢትዮጵያን እጅግ በጣም ነው ማመሰግነው። ሮምዬ ሰላም ሻብዛለኝ እዚህ ላይ የሆናችሁ ሞጅሌተር ሆናችሁ ሰው ስታስተባበሩ ሀያ አራት ሰዓት ከኔጋ ሆናችሁ ሰለቼን ደከመኝ ሳትሉ ስተባበሩኝ የነበራችሁ ሁላችሁም እጅግ በጣም እጅግ በጣም እጅግ በጣም ነው የማመሰግነው። በመጀመሪያ ስለዚህ አሁን ያለሁበት ሁኔታ መጋዘን ነው ያለሁት። መጋዘን ማለት እኔ መጀመሪያ ካለሁበት ቦታ ቢያንስ የአስር ሺህ ብር መንገድ ነው፣ ወደ ሶስት መቶ ዲናር በዚህ ከነበርኩበት ወደ ባህር መጋዘን ዳርቻው ጋር ቀርቤ ወረፋ ይዤ ነው ያለሁት ማለት ነው እና ለሶስተኛ ወገኔ ለማምነው ሰው ሰባት መቶ ሺህ ብር ከፍ እያለሁኝ ካሽ እና ብሩ እኔ ስገባ ነው የሚከፈለው ማለት ነው እና የማውቀው ሰው ነው፣ እኔ የማውቀው ሰው ከፍ እያለሁኝ። አሁን ደግሞ ውሃው ስላስተካከለ ውሃው ሲስተካከል ትወጣላችሁ ተብለን ወረፋ ይዘን ያለ ነው። ሰሞኑንም ወጥተን ነበር፣ ድጋሚ መልሰውን ውሃው አልተስተካከለም እና ፖሊሶች የሚይዙ ፖሊሶች ስላሉ ተረጋግሞ ተብለን ተመልሰን ነው ያለ ነው እና አሁን ያለሁት መጋዘን ነው ማለት ነው። ያውይ በጣም ምን ያህል ፍራንክ ተሰበሰበልህ? ምን ያህል ፍራንክ ተሰበሰበልህ? ለእኛ ስለላከለልህ ሰባት መቶ ሰባት መቶ ሰባት መቶ ስልሳ ምናምን ሺህ ብር ማለት ነው አጠቃላይ ስለዚህ አሁን እኛ ይኸውላችሁ እዚህ ውስጥ ያላችሁ ሁለት መቶ ሰባ አራት ሰዎች ያላችሁ ሰባት መቶ ስልሳ ምናምን ሺህ ብር ሞልቶለት ባንክ ስቴትመንቱን ልኮልን ከእኛ ጋር ያለው ነገር አሁን መጨረሻ ፋይናሊ ስለደረሰ ይሄ ነው እውነታው። አሁንም እነዚህ ልጆችም ነገ ከነጎዳ ብታየዋቸው እኛ የጠበቅነው እንደውም ጣሊያን ገብቶ ሰርፕራይዝ ልናደርጋቸው ነው ያሰብኩት። አሁንም እነዚህ ልጆችም ነገ እዚህ ጋር መጥተው የሚመሰክሩትን የገቡትን የባንክ ስቴትመንት ልከውልን ከእውነት ያራቃል። ምንም ነገር የምናደርገው ነገር የለም። ከቻላችሁ የሶስት ሰው ነፍስ ማደኑልን። ይኸው ይኸው ምስክራችን ወንድማችን መጥቷል። የባንክ ስቴትመንቱንም ለእኛ ልኮልናል። የገባው እኔ ጋር ለርስት አሳያችኋለሁ። አሁንም የምትሽዱ ሰው እንደዚህ ታሪክ ስር ለወንድሞቻችን እነዚህም ሶስት ወንድሞቻችን ነገ የእናንተ ልጅ የእኛ ልጅ መሻ የእነዚህ ልጆች ህይወት የእኛ እጅ ላይ ነው ያለው እና ሁላችንም ያቅማችን ከአንዳንድ ሺህ እዚህ ጋር አሁን ሁለት መቶ ሀምሳ ሰባት ሰው ትታይኛላችሁ አንዳንድ ሺህ ብር ብትሰጧቸው ሁለት መቶ ሀምሳ ሰባት ሺህ ብር ነው ኢትዮጵያ ገባችሁ። ለእነዚህ በእና በእኛ አንድ ሺህ ብር የእነዚህ ልጆችን ነብስ እናድናለን እና ሁላችንም እንተባበራቸው፣ እናግዛቸው። የተቻለውን ነገር ሁላችንም ተረባርበን እነዚህ ከዚህ ሰዓት ውስጥ ከዚህ ከሊቢያ ከተነሳው አውሬ መንጋ ላይ እናስወጣቸው። ሁላችንም የተቻለው ስለዚህ፣ ይህ ወንድማችን ያለበትን ቦታ ነግሮናል። የገባለትን ፍራክ ነግሮናል። እያንዳንዱን ነገር አሳውቆ ነው። አሁን ደግሞ በጸሎት አግዙኝ እያለ ነው። የእናንተ ገንዘብ እዚህ ጋር ደርሷል፣ ነው ጥያቄያችን። ለምን ያስገባ ነው? ምን ላይ ባለፈው ረድታችሁ ምን ላይ ደረሳችሁ እንዳትሉ ይኸው ይሄ ልጅ አለ። የባንክ ስቴትመንቱን የገባበትን ደግሞ ኔጋ የላከልኝ እልክላችኋለሁ፣ አሳያችሁ። ምክንያቱም እጃችን ምንም ንክኪ እንደሌለው ከምንም ነገር ጋር ማለት ነው። የእነዚህም ልጆች እኛ ጋር የመጡት እርዳታ እና እርዳታ ነው። ስለዚህ የእናንተን እጅ ነው ሚሽት አግዟችሁ